ሰማይ በአንተ ላይ ይከፈት። በረከት ሚስት ያገኛ፣ በረከት አገኛ፣ አሜን። ሚስት ያገኛ፣ በረከት አገኛ። ልጃችን ላንተ አንደረም አሉኝ። አሃ፣ እንደዚህ ነው ብዬ

ውድ እና የተከበራችሁ ቤተሰቦቼ እንዴት ናችሁ? አላችሁ ለኔ? ያለው እግዚአብሔር ይመስገን። ጠፋሁባችሁ አይደል? ትንሽ ጠፋ ብያለሁ። ከዱባይ መልስ ትንሽ ወደ እናንተም ጋር ለመምጣት ጊዜው አለመቻች ምናምን ብሎኛል። ብዙ ነገሮችን ይዤላችሁ ልመጣ አስቤ ነገሮች ደግሞ አልተሳኩልኝም። እንደምታውቁት ዱባይ አሪፍ ቆይታ ቆይቻለሁ ምርጥ የሚባሉ ማለት ማሳካት የነበረብኝን ነገር አሳክቻለሁ። ከኔ የሚጠበቀውን ነገር አድርጌያለሁ ብዬ አስባለሁ። ምክንያቱም ለአንድ ጓደኛችሁ ማድረግ ያለባችሁን መስዋዕት፣ መክፈል ያለባችሁን ዋጋ እስከምን ድረስ ነው የሚለውን ነገር የዚህን ያህል ነው። እኔ በቃ ለጓደኛዬ የምከፍለው መስዋዕትነት የዚህን ያህል ነው። ጓደኝነት የሚጠነክረው በመስዋዕት ነው። አብዛኛውን ጊዜ ከብዙዎቻችን ጋር የተጣላን የተለያየን ብዙ ነገር የሆንን ይመስላችኋል፣ ግን እኛ አንድ ነን። በዚህ ሁላችንም እንሰባሰባለን፣ እንገናኛለን። እንደኛም አይነት ፍቅር ያለው ሰው እንደኛም ማዕከል መዋደድ ያለው የለም። በቪዲዮ ለናንተ ስላልመጣን የኛ ፍቅር ቀዝቅዟል ማለት አይደለም እና እሱን ነገር ደግሞ እንድታቁልን እንፈልጋለን እና ቤተሰቦች ያው ዱባይ ላይ ቪዲዮ ያልሰራሁላችሁ ለሁላችሁ መልስ እንዲሆናችሁ ሙቀቷ አልቻልኩትም። እንደገና ደግሞ በቃ መላመድ አቃተኝ። ኢቨን አንድ በሩታ የተጫነ ቪዲዮ የተሰራ ቀን በጣም ነው የታመምኩት። እኔ ደግሞ ችግር አለብኝ ትንሽ የሆነ ነገር ግን ቶንሲል ያስቸግረኛል። ምን ነው? እና ትንሽ የሆነ ፀሐይ ነገር የሆነ ነገር ከነካኝ ቶንሲል ያመኛል ምናምን። ከዛም ባለፈ በቃ ይሆናል አይደል፣ ይሆነ አቃ ወዴም ታመመ አላቅም። ብቻ ከቤት የምንወጣበት ታይም ማታ ማታ ብቻ ሆኖብን አዳራችን በቃ ስንዞር እናድርና ማምሻ ልክ ሊነጋ አካባቢ እንገባና እንተኛለን። ከዛ ስንት ሰዓት እንነቃለን? ዘጠኝ ሰዓት አስር ሰዓት እንነቃለን እና ቪዲዮ ለመስራት አሁንም እየሰሩ አይደለም ኢቨን እኔ ትላንትና ከትላንት ወዲያ ነው ወደዚህ የገባሁት፣ ግን እንደገባው ቤተሰብ በቃ የተኛው እንቅልፍ እንቅልፍ አይደለም ማለት፣ እዚህ ለምጄ የነበረውን ነገር እዛ መተኛ ታቀቶኝ ነበረ። በቃ የሆነ ስተኛ ቀን ላይ ስለምተኙ ሙቀቱ ይመጣና ይላችኋል። ከዛ በኋላ በቃ ምስቅልቅል ያለ እንቅልፍ ነበር መተኛ ራይድ ውስጥ ተኛው፣ ፕሌን ውስጥ ተኛው፣ ቤት ገብቼ ተኛው እና እንደዛ አሳለፍኩኝ። ከዛ ያው ወደ ቡታጀራ መጥቻ መጥቻለሁ ቤተሰቦች። ቸኮሌቴም ሳላገኛት ነው የመጣሁት። የኔ ውድ የኔ ጣፋጭ የኔ ትንሽዬ በጣም ይቅርታ ሳላገኘሽ ወደ ቡታጀራ በመምጣቴ። አስቸኳይ ነገር ገጥሞኝ ነው የመጣሁት። ቤተሰብ የፋሚሊ ኬዝ ነው። ቡታጀራ እንደ አዲስ እየተሰራች ነው። በጣም እያማረባት ነው። አሮጌ ቤቶች እየፈረሱ አዳዲስ ቤቶች እየተሰሩ ነው። አስፋልቶቹ ምናምን ጽድት እየተደረጉ ነው። እና እኔም ቤተሰቦቼ በድንገት በቃ ይሆናል አይደል ለበዓልም ብዬ አይደለም የመጣሁት። በዓል ገና ቅዳሜ ምናምን እሁድ ነው። ዛሬ ቡታጀራ ነኝ። እናቴ ዱባይ መሄዴንም አውቃለች ከሄድኩ በኋላ ነው የነገርኳት። ምክንያቱም አንዳንዴ እናቴ በጣም እንትን ነች ትፈራለች። እና የሆነ ሩቅ ሀገር ሲሄድ ያው እናትና አባት ታውቃላችሁ ምን አለ እንትን እንደሚል፣ አሁን ዱባይ ነኝ ምናምን ብያታለሁ። እዛ የሄድኩ ሰዓት እንዴ ሲሄድ ነው የነገርኳት። እና አሁን ደግሞ መምጣቴን አታውቅም እና ቤተሰብ ዛሬ እሷንም ሰርፕራይዝ ላደርግ ነው። እና የመጣሁበትም አስቸኳይ ጉዳይ ስለገጠመኝ ነው እሷንም ላገኛት ነው። እና ከኔ ጋራ ሆናችሁ ያው እናታ እናት ናፍቃናለች፣ ናፍቃናለች፣ ናፍቃናላች እያላችሁ በጣም ብዙ ሰዎች እየጠየቃችሁኝ ነበር። ለእናንተም ለኔም ናፍቃኛለች። ያው አንደኛዬ በበዓል መጥቻለሁ፣ ሁለተኛ ደግሞ እሷም በጣም ስለናፈቀችኝ እሷን ላገኛት መጥቻለሁ። ሌላው ደግሞ ቤተሰብ ለእኔ ራሱ ደስ እያለኝ ነው የምነግራችሁ። ዱባይ ላይ የነገርኳችሁ ነገር እዚህ አደርገዋለሁ ማለት ነው። እና አሪፍ ሰፕራይዝ አለን ለሁላችሁም። ትወዱታላችሁ፣ ትደሰቱበታላችሁ ብዬ ያሰብኩትን ነገር አደርገዋለሁ እና ያንን ነገር ደግሞ ለማድረግ ያው የእናቴን ጤንነት ምናምን መጀመሪያ ለእናንተ ማሳየት አለብኝ። ከዛ በቀጣይ ቪዲዮ ደግሞ በማታምኑት ቪዲዮ የኔን ደስታ እንደሚያስደስታችሁ ስለማቅ ይዤላችሁ መጣለሁ። አብራችሁኝ ነው። አሁን ቀጥታ ወደ ቤት ነው የሚሄደው። እንዴት ቤተሰብ፣ እንግዲህ ሰፈር ደርሻለሁ። ምን እንደምትል ጌስ ማርያምን ሂድ

ደረሰ አደገለሽ ወዳጆች ሲዱ አውቃለሁ ደስታሽ ነው እንደሱ መባሉ አቤት አንቺ ደስታ ፈገግታሽ መማሩ ይረፍልኝ። ዛሬ ልብሽ መሸበ አትቀበይም እንግዳ፣ አትቀበይም ወይ እንግዳ? ለምን ለምን ደነግጃለሽ? ምንድን ነው የሚያስደነግጥ ነገር አለ? ምን ምን ደነገጥ ምነው? አይ እህ እንዲህ ድንገታዊ የሆነ ነገር ሰፕራይዝ ነው ስለማታደርገኝ ማለት ነው። ሚስጥር ስለማታደርጋይ። ኦኬ እኔ ሰፕራይዝ ማድረግ አልችልም ማለት ነው። እናቴ ሰፕራይዝ ማድረግ አልችልም ማለት ነው። ድንገት ማስደሰት አልችልም። እህ ማስደሰት ትችላለህ። እኔ አታስደስተኝም። አሁን በቃ ነው ግቢ በላት። ሚስቴን ጠልፌ ነው የመጣሁት። በኢየሱስ ስም እኔም እሷም ተስማምተን የእሷ ቤተሰቦች አልፈቀዱ እና ጠልፌ መጣሁት። ይደብራቸዋል። አይ እኔ እንትን አንዱን ክላስ ሰጭኛለሽ ቃል ገብተሽልኝ። አረ ምን ነው ተመጣጣሽ። አረ በዚያ ብሔር ሽማግሌ ልላክ አልኩኝ። አይቻልም ልጃችን ለአንተ እንደረ አሉኝ። አሃ እንደዚህ ነው ብዬ አናገርኳት፣ ተስማማች ይሻለችኝ የእሷ ሻንጣ ይቀራል። ኔ በዚህ የበተቻለው በመኪና ተጭና ልቃችን እየመጣል። ጥሩ ነው። ምንም ነገር ስለማልደብቅሽ ነው እናቴ ውሳኔ የሚሰንኩት ምንም ነገር ምንም የለችም። እኔን ትደልላለህ አይደል? በጌታ ኦ ማለት ነው ማለት ነው አዳምጡ መስዋዕት ይታረድ አዲስም ልብስ ያልብሱት፣ አለ እኔ አንቺ ሰላም ማክር በቃ ፍሪዳ አለ። ያው በበራፍ ቆመዋል ይታረዳል። በቃ ምን ችግር አለ። ያው እንደዚህ እናት ይስጣችሁ። በቃ በልጃችሁ ሀሳብ ተስማማ፣ አንተ ያልከው ይሁን እያለች እንደማታሳፍረኝ ደግሞ አምናለሁ። ትታማመኝ ይብኛለሽ ያ ማለትም ሚስጥር ስለማትደብቀኝ ካደረክም አደረኩ ስለምትለኝ ከልጅነትም ጀምሮ ማለት ነው ያደረከውን ስለማትደብቀኝ አምነሃለሁ። ግን ያነገርኩሽ ብዙ ነገር አለ እኮ አሁን ካደግኩ በኋላ ያነገርኩሽ። አሁን አዲስ አበባ ከገባሁ አስር ወር ይሞላል፣ ሞላ።

አፈራው። ምን ይፈርቋ ነው? በፍካኪ ይምጣ። ልጅ ችግር ነው። እኔ በሄድኩበት እንደዚህ መስጣው ነገር ማን ነው? ግን ያሳ የሚቃር ነው እንዴ ሁሉም ልጅ ይኖር ነው እንዴ ሚለው። ምን ችግር አለው? የለኝም፣ የለኝም። እሺ ምንም የለኝም። እናቴ በጣም ናፍቀሽ፣ አዲስ አበባም አላረፍኩም። ከዱባይ እንደመጣው ነው አንቺ ጋር የመጣሁት። ኧረ እራስሽን አትሳደቢ እናቴ፣ እራሷን የምትሰድበው ነገር እኮ ነው። ተመስገን አምላክ ተመስገን እኔም ተመስገን ብያለሁ፣ ስገባ ተመስገን ብያለሁ። ተመስገን ጌታ ሆይ ተመስገን። እኔ ምስጋና እንጂ ምን እሰጥሃለሁ አምላኬ? ችግር ተመስገን። አሁን ዱባይ ተራ እኮ ነው የሄድኩት ዱባይ ተራ አዲስ አበባ ያለው እኮ ነው የሄድኩት እኔ። እግዚአብሔር ይመስገን የልጄን ድምፅ አሰማኝ፣ የልጄን ድምፅ አሰማኝ። ስልስል ፈጣሪዬን ስለምን ፈጣሪዬን ስለምን በአካል አምጥቶ ዱብ እግዚአብሔር የተመሰገነ ይሁን። ሳላስብ ተመስገን። እናቴ ግን እንዴት ነው የምትወጪው? አሁን በማን ስልክ ደግሞ ልፈልግ ይሁን ቤተሰብ። የእኔ ሲም አይሰራም ነበር። ይኸውልሽ እናቴ፣ ከዚህ ከዚህ ሀገር ሲወጣ ማለት ነው የኢትዮጵያ ሲም አይሰራም አይሰራም። ከዛ እኔም ደግሞ መደወል አልቻልኩም፣ ምክንያቱም ሲም አልነበረኝም። ያው እንደነገርኳችሁ ኤርፖርት ላይ ገብቼ አዛር ቆይታው ብቻ አይሞክሩት ብላኛለች። ሲሜ ሳይሰጡኝ ነው የወጣሁት። በጣም ተደናግጬ ምናምን ስለነበረ ሲም ሳልቀበል ነበር የወጣሁት እና ካርድ የሚሞላ ነገር የለም። በቃ ብቻ እዛ ሀገር ማንም ቦታ አልደወልኩም። ጓደኞቼም ጋር አልደወልኩም። ከዛ ወደዚህ ከማንም ጋር አልተገናኘም። ያው ኢንስታግራም ምናምን ነበር የምጠቀመው መጣከመውና እናቴን ደግሞ ያው ዩቲዩብ ጀምሬ በቃ ምንም ማድረግ አይቻልም ኢንስታግራም ከዛ በሱ ላይ ራ ይሻለኛል። ምንም ስለማታይ ማለት ነው። ቤተሰቡ በምንም ስለማታገኝ በጣም ትጨነቃለች እናቴ። ብዙ ነገር አልገዛሁም ቦታ ስለማላቅ፣ ብዙ ነገር አትጠብቂ። እሺ እናቴ፣ ኧረ እግዚአብሔር ይመስገን። እኔ በአካል ነው የፈለኩ የነበረው። ይሄ ሰርግ ሰርግ ስትሄጂ፣ ይሄ ደግሞ ልደት ልደት ሽታት ሌላ ነገር

በአማርኛ እንዲህ የሚያምር ትዳር ይስጥ አሜን። ማርኛ ምታርፍበት አሜን። እንዲህ የሚያብለጨልጥ አሜን። ስትገባ ስትወጣ የምትረካበት ሰማይ በአንተ ላይ ይከፈት አሜን። በረከት ሚስት ያገኛ በረከት አገኛ ሚስት ያገኛ በረከት አገኛ እግዚአብሔር የማያልቅ በረከት አብርሃምን በባረከበት ባርኮት ይባርክ አሜን። ተባረክልኝ አሜን። ተመስገን አምላክ ሆይ ተመስገን። ይሄ መአዛ ይዘህልኝ ነው ስጨነቅ የኖርኮት ተመስገን ነው። በጣም አንዴ ተቀብተሽ በቃ ለሳምንት በጣም ቀየረሽ። ይሄኛው ደግሞ ከዛ ይበሳል። በቃ ለሰርግ ነው።

በጣም ሽታ አለው። ደስ ያለሽ ወደድሽው ቀረኑ? በጣም ደስ ይላል ይማርካል። አንድ አሁን ሰው ሲገባ ማለት ነው። አረ ምን አይነት ሽቶ ነው የተቀባችሁት ነው የሚለው ሲገባ። እንኳን እና እናቴ ሌላም ነገር አምጥቼልሽ ያለው ከቪዲዮ ውጭ ነው የምሰጠሽ። ከዚህ በላይ ደግሞ ማለት ነው። እናቴ ያነገርኩሽ ነገር በላይ በላይ ምን መሰላችሁ እዛ ሀገር ምን ትመስላለች? አደራ ወይኔ እናቴ ዓለማዩ ዓለማዩ ዓለም ያለም አሳይተኸኛል። አሁንም አሁን ማለም ይልኝ ማርዬ አሜን። ከዱባይ ውጪ ደግሞ ታመኝ አሜሪካን አሜሪካን ካናዳ ገና እንደዚህ እንደዚህ እዛ ሀገር እናቴ አልቀላሁብሽም። ቲማቲም መስዬ ይኸው፣ ትንሽ እንደዚህ ብትነኪኝ የሆነ ሰዓት ተላጥ ነበር። ሙቀት ሙቀቱ ኃይለኛ ሙቀት ነው ያለው እናቴ። ማታ ማታ ማለት ነው እናቴ፣ አሁን ይሄ ፀሐይ ነው አይደል? ማታ ላይ እሳት ነው ሙቀት፣ ጫማው ከስር ይቃጠላል ማታ ላይ እናት። ዝናብ የለም እዴ፣ ይላል ዝናብ የለም። ትቦ ራሱ የለም ቦይ። ይሄ ለኛ አሁን ከአስፋልት ዳር ትቦ፣ ትቦ ይቆፈራል፣ እዛ ሀገር ትቦ የለም። ዝናብ የላቸውም። ምንም ምንም ወፍ የለም ወፍ የሚበር ወፍ የለም ጌታን የሚበር ወፍ አላየው እስከዛሬ። እነዚህ አይነት በእንትን በቃ እናቴ ጌታን ይሁልሽ ግራ ነው የተተከለ ነገር አታክልት ምናምን ይለ ምንድን ነው የበለጸጉት? እኛ አታክልት ይያይ አይ አይሆንልሽ፣ እናቴ ጧትም ሰርተን ማታም ሰርተን እዛው ላይ ነው። እነሱ ማታ ማታ ሰርተው ብቻ ፎቁ ስታዩ የሰሩት ነገር ስታዩ ግራ ግብ ትልሽ እና እናቴ እዛ የወፍ ድምጽ ይናፍቅሻል። እነዚህ እንሰቶቹ ራሱ ይናፍቃሉ። እናቴ አትክልት የሚባል ነገር የለም። በሩዝ ብቻ ሩዝ ጠዋት፣ ሩዝ ምሳ፣ ሩዝ አንዴ ነው መበላው። በ24 ሰዓት ውስጥ አንዴ ነው መበላው። እሱም አይፈጭም፣ ኮንክሪት ሆኖ እንደ ኮብልስቶን ቁጭ ይላል። ነቅነቅ የለም። አትበሉ እንጀራ ግን እዚህ ስበላ ማለት ነው። እናቴ ትሉ ትሉ፣ አሁን አሁን አሁን እየራበኝ፣ እዛ ሩዙ ኮንክሪት ሆኖ፣ እዚህ ደግሞ እንጀራ ስበላ፣ በጣም እየተራብኩ፣ ቀኑና ማታው ድብልቅልቅ። እዛ በጣም እንጂ ግማሽ ገላ ኃይለ አሁን ያ ፎቶ እስቲ አሁን ያ ፎቶ እንኳን ራሱ ቢታይ በዚህ ፎቶ የለሁም፣ የለም ግማሽ ገላ ነኝ። እናቴ በቃ እዛ እንዴ ነው የምበላው። በቃ የሆነ ታመምኩ፣ ጨጓራዬ ታመምኩ። ከዛ ቶን ሲሉ ይኝ ያው ቶን ሲሉ በቃ

ያ ነው ይመለሳል። እሺ እናቴ ሰውነት ባዳ ነው፣ አንዴ ይመጣል አንዴ ነው ጤና ነው። እና አንቺ ደና ሆኚልኝ። ከዛ ምን ሰማሁ እናቴ ታመሻል ነበር እና እናት እና ለዛም ነው እኔ ሲያምሽ፣ ለምንድን ነው የማይነገረኝ? ሁሌ መናገር የለብኝም እኮ እናቴ። አሁን ባለፈው አመመሽ ታከምሽ አይደል? እሺ እኔ አሁን ድንገትም የመጣውት ለቤተሰብ አይነገረኝም፣ እና ምንም ማድረግ አይቻልም። እግዚአብሔር ያለው ይሆናል። እና ደስ ብሎኛል። ነገ አሪፍ ሰርፕራይዝ አለ ለጌምናር፣ አርብ ነው። አዎ ወይ አርብ ወይ ቅዳሜ፣ ቅዳሜ ቤተሰቦቼም፣ እናንተም፣ እናቴም ሰርፕራይዝ ትሆናለች። ሁላችንም ደስተኛ የምንሆንበት ቀን ነው። እንወዳችኋለን። እናቴ ይኸው ፈገግ ብላለች። ፈገግ እንዳለች ትቀጥላለች። ደስ ብሎኛል። ጌታን እናቴ አሁን ደስ ያለኝ ምሳ አይቅራበለን።